ን ተመልካቾቻችን ዜና በምልክት ቋንቋ ያቀርባሉ። የሕዝብ ተወካዮች ምክር ቤት የፌዴራል መንግስት በክልሎች ዳርጋ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ ረቂቅ አዋጅን መርምሮ አጸደቀ። ማሻሻያው ከዚህ በፊት የነበረው የገዛ አስተዳደር የቆይታ ጊዜ ማራዘም የሚያስችል ነው። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ ረቂቅ አዋጆችን አጽድቋል። አዋጁ በክልሎች የጊዜያዊ አስተዳደር የጊዜ ቆይታ ማራዘም የሚያስችል ነው። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ አዋጁ ከዚህ በፊት ሲነሱ የነበሩ ችግሮችን የሚፈታ መሆኑን የገለጹት የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ የማሻሻያ አዋጅ ቀርቧል። የህዝብ ተወካዮች ምክር ቤት አባላት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ አዋጅ ወቅታዊና አስፈላጊ መሆኑን የጠቀሱት ትግራይ አካባቢ ያለውን ነገር ለማረም ለማስተካከል እየተከደበት ያለው ሁኔታ ጥሩ ነው። ይሄ የተከበረው ምክር ቤት ያው እስከነስሙ የህዝብ ተወካይ ነው። የህዝብ ተወካይ ሲባል ከያስገበ የሀገራችንን ህዝብ ነው የሚመለከተውና ከዚህ አኳያ የቀረበው ማሻሻያ የተዘለሉ ነገሮች ከዚህ የተጠቆመው ነገር ታሳቢ ተደርጎ ቤጸር ቅጥሩ ነው። የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚገናኝ ስለሆነ ይህንን ችግር ለመፍታት በአንድ በኩል ለአፈ ጉባኤ ስልጣን ለመስጠት ነው። የአፈ ጉባኤውን ስልጣን ደግሞ አቢዩዝ እንደማያደረግ ፉል ፓወር ደግሞ ለፌዴሬሽን ምክር ቤት ስልጣን ይሰጣል። ስለዚህ እኔ በጣም አስፈላጊ ማሻሻያ ስለሆነ ተቀብለን ብናጸድቀው የሚል የድጋፍ ሀሳብ ለመስጠት ነው። የቀረበልን ማሻሻያ በተለይም እንደተጠቀሰው አንቀጽ አስራ አምስት በጣም ወሳኝ፣ በተለይም አሁን ካጋጠመን ችግር አንጻር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው። የፍትህ ሚኒስትሯ ሀና ራያ ስላሴ አዋጁ ለጊዜያዊ አስተዳደር ተጨማሪ የጊዜ ቆይታ በመስጠት ዘላቂ ሰላምን ለማምጣት የሚያግዝ ነው ብለዋል። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ ሰባት ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። በአጠቃላይ ይሄ ቀርቦ ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜ በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ሕገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላድል የሚያስቀምጥ ነው ማለት ነው። አዋጁ በሁለት ድምፅ ታቅቦ በአብላጫ ድምፅ በዛሬው ውሎ ጸድቋል። ባለፉት ሰባት ዓመታት የሴት ስብራቶችን በመጠገን አሰባሳቢ ትርክትን ለመገንባት መንግስት ሰርቷል ሲሉ ሙዓዘ ጥበባት ዲያቆን ዳንኤል ክብረት ገለጹ። መንግስት ባለፉት የለውጥ ዘመናት ህብረ ብሔራዊ አንድነት እውቅና ከመስጠት ጀምሮ እስከ ህብረ ብሔራዊ አንድነት የሚያጎለብት ትርክት እስከ መፍጠር ድረስ በትኩረት ሰርቷል ብለዋል። ባለፉት ሰባት የለውጥ ዓመታት መንግስት የፖለቲካ የኢኮኖሚና ማህበራዊ ስብራቶችን ለመጠገን እየሰራ መሆኑን የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተናግረዋል። ዲያቆን ዳንኤል ክብረት ማህበራዊ ስብራቶቻችንን ለመጠገን መንግስት ህብረ ብሔራዊነትን እውቅና ከመስጠት ጀምሯል ነው ያሉት። አንድነታችን ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ ልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው። ለዚህ እውቅና መስጠት ነው። ለዚህ እውቅና መስጠት የመጀመሪያውን እውቅድም እንዳነሳው፣ ሁለተኛው ምንድን ነው? ይሄን እውቅና የሰጠኸው ነገር ተጠናክሮ እንዲቀጥል መስራት ማለት ነው። አሁን የለውጡ አንዱ ትርፋት የምታመጣው እዚህ ጋር አሁን ላይ ለሚስተዋሉ ችግሮች ለዘመናት እሴቶቻችን መሰበር ምክንያት ነው ያሉት ዲያቆን ዳንኤል ይህንንም ለመጠገን መንግስት እሴት ግንባታ ላይ እየሰራ ነው ብለዋል እሴቶቻችን ነው ባለፉት ዘመናት ሲሰበሩ የኖሩት እሴት ገንቢዎቹም ጭምር ነው ሲሰበሩ የኖሩት ለምሳሌ የሃይማኖት ተቋማት ለምንድን ነው በለውጡ ሶስቱን ትልልቅ የሃይማኖት ተቋማት ለማጠናከር መንግስት ትግል ያደረገው ተበትኖ የነበረውን የኦርቶዶክስ ሲኖዶስ ወደ አንድ ተከፍቶ ሁለት ተከፍሎ የነበረውን የእስልምና ጉዳዮች ጠቅላይ ምክር ቤት ጉዳይ ወደ አንድ፣ ከዛ በፊት አንድ ወጥ ተቋማት ያልነበራቸውን የወንጌላዊን አብያተ ክርስቲያናትን ጉዳይ ወደ ካውንስል ለምን ለማምጣት ተፈለገ? እሴቶቹን ብቻ ሳይሆን ባለፉት ስንሰብረው የነበረው እሴት ጠባቂዎቹንም ሰብረናቸዋል። ስለዚህ እሴቱ ቢኖር ጠባቂ አልነበረው። ይሄ ለውጡ ግን ምንድን ነው እሴቱን ለማምጣት እሴት ጠባቂውን ላምጣዋል እና እሴት ጠባቂውን አመጣው። ሀገር የሚገነባው በትርክት ነው ያሉት ዲያቆን ዳንኤል የለውጡ መንግስትም አሰባሳቢ ትርክት ለመገንባት እየሰራ መሆኑን አንስተዋል። ኢትዮጵያ ተደፈረች፣ በሰሜን በኩል ጠላት መጣ ሲባል ሰሜን የት እንደሆነ ሳያውቁት ተነስተው ወረኢሉ ከተው ከወረኢሉ ተነስተው ሰሜን ሄደው ጠላት እንደተዋጉት በአካል ያውቁት ነበር አያውቁት ሄደው ነበር አያውቁት ብዙዎቻችን ለህዳሴው ግድብ ያዋጣ ነው ህዳሴው ግድብ ይደን ብቻ ሳንሄድ በመንፈስ የዛ አካል አድርገን ለምን የጋራ አንዱ አገር የሚገነባው በጋራ ትውስታ ጭምር ነው። አገር ሁሉንም አደርስበትም፣ ሁሉም ቦታ አደርስም፣ ሁሉን ወረዳ አትደርስም። በሁሉም ታሪክ ውስጥ እኮ አትሳተፍም። ወደኋላ ሄደህ በሁሉም ታሪክ ውስጥ አትሳተፍም፣ ወደፊትም ሄደህ በሁሉ ነገር ውስጥ አትኖርም። እድሜ እስከፈቀደ ድረስ ብቻ ነው። አሁንም ሁሉም የኢትዮጵያ ክፍል ውስጥ በሚደረጉ ነገሮች ሁሉም ውስጥ ልትሄድ አትችልም። ግን ምን ይኖረሃል? የጋራ ትውስታ ይኖረል። ችግሮቻችንን ሁሉ በመሳሪያ ለመፍታት ከመጣር ይልቅ ጠያቂና በመረጃ ብቻ የሚያምን ማህበረሰብ ለመገንባት መስራት እንደሚያስፈልግም ተናግረዋል ጠያቂ ማህበረሰብ ነው ማፍራት ያለብን ሰሚ ብቻ አይደለም እውነት ነው ወይ የት መቼ ለምን ማን እንዴት እያለ ቢጠይቅ የሚያነጥር መጀመሪያ ጠይቆ አንጥሮ በመረጃና በማስረጃና በተጠየቅ ወይም በሎጂክ ነገሮችን የመቀበል ልማድ ሊኖረን ነው። ባለፉት አመታት መንግስት ከከፋፋይ ይልቅ አንድነትን የሚያጎለብቱ ትርክቶች ላይ በትኩረት መስራቱም ተነስቷል። ባለፉት ሰባት ዓመታት በተወሰዱ የማሻሻያ ስራዎች የኢትዮጵያ ኢኮኖሚ በተለያዩ ተግዳሮቶች ውስጥ አልፎ እድገት ማስመዝገቡ ተገለጸ። በሀገር በቀል የኢኮኖሚ ማሻሻያ የተገኙ ስኬቶችም በተሟላ ማክሮ ኢኮኖሚ ማሻሻያ ማጠናከር መቻሉም ይገለጻል። ከሀገራዊ ለውጡ ጅማሮ አንስቶ ባለፉት ሰባት ዓመታት የኢትዮጵያ ኢኮኖሚ በጠንካራ መሰረት ላይ እንዲገነባ ያግዛሉ በተባሉ አምስት ምሰሶዎች ላይ ትኩረት ተደርጎ በመሰራት ላይ ይገኛል። በመጀመሪያው ሀገር በቀል የኢኮኖሚ ማሻሻያም አመርቂ ውጤቶች መመዝገባቸውን በገንዘብ ሚኒስቴር የፊዚካል ፖሊሲ አማካሪው መዝገቡ አምሀ ይገልጻሉ። የመጀመሪያው ምዕራፍ ተግባራዊ በምናደርግበት ጊዜ እንደዙ ተጨማሪ በርካታ ተግዳሮቶችን እንደገና ኢኮኖሚ ቢያስተናገድም በዚህ ውስጥም የኢኮኖሚ እድገት ማስመዝገብ ትችሏል። የኤክስፖርት ገቢያችንንም በተወሰነ ደረጃ ከማሽቆልቆል እንደገና እንዲያንሰራራ ማድረግ ችለናል። በፋይናንስ ዘርፉም እንደዚሁ በርካታ ለውጦችን በማምጣት ለግል ዘርፉ የሚያቀርበውን የፋይናንስ አቅርቦት እንዲያሻሽል በእጅጉም በጣም እንዲሻሽል ማድረግ የተቻለበት ሁኔታ ነው ያለው። በአንደኛው ምዕራፍ የኢኮኖሚ ማሻሻያ የነበሩ ተግዳሮቶችን ለማለፍና በዓለም አቀፍ ደረጃ ተወዳዳሪና ዘመናዊ ኢኮኖሚን ለመገንባት ከሐምሌ ወር 2016 ዓ ም ጀምሮ የተሟላ የማክሮ ኢኮኖሚ ማሻሻያ ትግበራ ወደ ስራ ገብቷል። በዚህም የተሻለ ውጤት መታየት መጀመሩን ነው አማካሪው የሚገልጹት። ማሻሻያ አድርገን በዚህ ረገድ የገቢ አፈጣጠሙ ስኬታማ ነው የሚያሰኝ መንገድ ላይ ነው ያለው። በተለይ በዚህ አመት ትልልቅ የገቢ እድገት እየታየ ነው ያለው። በታክስ ረገድ በተለይ አሁን ስናየው ወደ ከ76 ፐርሰንት በላይ በአመታዊ እድገት እያሳየ ነው ያለው የታክስ ገቢ ወጪያችንን በገቢያችን ልክ የመሸፈን ፊዚካል ደፊሲቶችንን በመንግስት ግምጃ ቤት ሽያጭ ላይ ብቻ በማድረግ የፊዚካል ደፊሲታችን እየሸፈን ያለበት ሁኔታ ነው ያለው። ስለዚህ ከዚህም አንጻር ጥሩ ስኬት ነው ያለው ማለት ይቻላል የተደረገው የኢኮኖሚ ማሻሻያ የመንግስት የዕዳ ክምችት ከመቀነስ ባለፈ በገቢና ወጪ ንግድ ላይ ያለውን መዛባት ለማስተካከልም ሚና እንዳለው ነው የተገለጸው። ይሁንና የሚስተዋለውን የዋጋ ንረት ለማርገብ ከግል ዘርፉ ጋር ተባብሮ መስራት እንደሚያስፈልግ ነው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዚዳንት አይችሉም ከበደ የሚናገሩት። በአዲስ ቻምበርም እንደገና በአዲስ አበባ ዘርፍ ምክር ቤትም ትኩረት አድርገን እየሰራን ያለ ነው ኢንፍሌሽን የምንቀንስበትን ኢንፍሌሽኑ ደግሞ የሚወርድበትን ፣ ምክንያቱም ኢንፍሌሽኑ የሚወርደው አምራች ዜጋን ስናፈራ ነው። አምራች ዜጋው በጣም በሀይሌ ኢኒሽቲቭ ሆኖ ነው አሁን እየሰራ ያለው እና ያንን ነገር ደግሞ ማበረታታት ይፈልጋል። ስናበረታታ ከባንክ ይጀምራል። የፋይናንስ ዝግጅት ይፈልጋል። የመሬት ዝግጅቱም መንግስት በቻለው አቅም እየሰጠን ያለው፣ ፋይናንስ ዝግጅት ደግሞ ባንኮች ከመንግስት ጎን ቆመው ቢሰሩ ፕራይቬት ካምፓኒዎች ስለሆኑ የተሻለ ነገር አብሮ ይመጣል ብዬ አስባለሁ። ባለፉት ሰባት የለውጥ ዓመታት በተከናወነው የኢኮኖሚ ማሻሻያ በተለያዩ ተግዳሮቶች ውስጥ ተከታታይ እድገት መመዝገቡን ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ገልጿዋል። በዚህ ዓመትም የ8 ነጥብ 4 በመቶ እድገት ለማስመዝገብ እየተሰራ መሆኑን ጠቁመዋል። ኢትዮጵያ 8 ነጥብ 4 ፐርሰንት ለማድረግ አቅዳ ይህንን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት ስምንት ወራት የነበሩ የኢኮኖሚ እቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት አራት ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከስምንት ነጥብ አራት በላይ ልናሳካ እንደምንችል ይጠበቃል። በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል። ባለፉት ሰባት ዓመታት ኢትዮጵያ በየዓመቱ በአማካኝ የሰባት ነጥብ ሁለት በመቶ የኢኮኖሚ እድገት አስመዝግባለች። በመጨረሻም የኢትዮጵያ ባለፉት ሰባት አመታት በግብርና ዘርፍ ምርታማነትን ለመጨመር መስኖ ላይ የሰራችው ስራ በስንዴ ራሷን የመቻል ውጤት ያስገኝላት መሆኗን ተገለጠ። በግብርናው ዘርፍ በአመት ሶስት ጊዜ ማምረት መቻሉን ለሀገሪቱ ኢኮኖሚያዊ እድገት የመፋጠን ጉልህ አስተዋጽኦ እንዳለው ተጠቁሟል። በኢትዮጵያ ከዛሬ ሰባት አመት በፊት የመንግስት ለውጥ ሲደረግ ለግብርናው ዘርፍ ትልቅ ቦታ ተሰጥቶ እንደሚሰራ ጅማሮ የተቀመጠው ዘርፉን ከአምስቱ የኢኮኖሚ እድገት ምሰሶዎች አንዱ በማድረግ ነው። ካለፉት ሰባት የለውጥ ዓመታት ወዲህ የሀገሪቱን የኢኮኖሚ ስብራቶች ለማስተካከል ተስፋ ተጥሎበት በዘርፉ በተሰራው ስራ ታዲያ ተጨባጭ ለውጥ ማስመዝገብ ስለመቻሉ መንግስት በተደጋጋሚ ሲገልጽ ቆይቷል። ባለፉት አምስት ስድስት ዓመታት በተሰሩ ስራዎች ዘንድሮ ብቻ የአነስተኛ አርሶ አደሮች የሰብል ሽፋን ከ17.5 ሚሊዮን ሄክታር ወደ 2.5 ሚሊዮን ሄክታር ማደግ ችሏል። ይሄ ትልቅ እመርታ ነው። ኩታገጠም የሚል እንቅስቃሴ መጀመራችን በግልጽ የሚታወስ ሲሆን እስከ ባለፈው ዓመት ድረስ 8.7 ሚሊዮን ሄክታር መሬት በኩታገጠም የተሸፈነ ቢሆንም ዘንድሮ ወደ 11.8 ሚሊዮን ሄክታር ማደግ ችሏል። የመሬት ሽፋን ብቻ ሳይሆን ኩታ ገጠንን በከፍተኛ ደረጃ እመርታ አሳይቷል። ከዚህ በፊት እምብዛም ያልነበረው በትራክተር ተጠቅሞ ማልማት የሜካናይዜሽን እርሻ አሁን ላይ ግን ለዘርፉ በተሰጠው ትኩረት በሀገሪቱ በስፋት ሲተገበር ተስተውሏል። ኢትዮጵያ በግብርናው ዘርፍ ስኬታማ የሆነችበት የበጋ ስንዴ ልማት በአዲስ አብዮት አዲስ ታሪክን የጻፈችበት ነው። ውሃ ሊለማ የሚችል መሬትና የሚያለማ ሰው ኃይልን አቀናጅታ የልማት ግስጋሴ ውስጥ የገባችው ኢትዮጵያ ራስን የመቻል ተአምራዊ ስኬት አስመዝግባለች። ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። የበጋ ስንዴ ልማት አስታዋሽ አጥቶና ተዘንግቶ የነበረውን የሀገርን የውሃና የመሬት ሀብት እንዲሁም ሊያለማ የሚችል የሰው ኃይልን አቀናጅቶ በመስራት በአመት ሶስት ጊዜ ማምረት አስችሏል። ከዚህ በፊት ስንዴን ከውጭ ለማስገባት በአመት እስከ አንድ ቢሊየን ዶላር ተወጣ የነበረችው ሀገር በራሷ አምርታ ራሷን የመቻል ጉዞ የገባችው በእነዚሁ ሰባት የለውጥ ዓመታት ነው። ከዚህ ባሻገርም የበጋ ስንዴ ልማት የለውጡ ዓመታት አንዱ መገለጫም እንደሆነ ይጠቀሳል። የመንግስት ለውጥ በተደረገ በአመቱ በ3500 ሄክታር መሬት ላይ በኦሮሚያና በአፋር ክልሎች በማልማት አህዱ ብሎ የተጀመረው የበጋ ስንዴ አሁን ወደ አራት ሚሊዮን ሄክታር መሬት መሻገሩን የግብርና ሚኒስቴር ገልጿል። ብዝናብ ላይ ብቻ ጥገኛ የነበረውን ግብርና ሁሉንም የውሃ አማራጮች የመጠቀም ከእጅ ወዳፍ የሆነውን ግብርና ወደ ኮመርሻል ግብርና የመቀየር፣ ችግሮቹን የመለየት፣ መፍትሄዎቹ ደግሞ ስር ነቀል በሆነ መንገድ የማስቀመጥ ሁኔታ የለውጡ መንግስት ግብርና ላይ ሲጀምር ግብርና ከዚህ በፊትም ቢሆን በቃል ደረጃ ትኩረት ያልተሰጠበት ስርዓት የለም። ግን ቃልና የተግባር ልዩነት ነው የነበረውና በተግባር በእነዚህ ጉዳዮች ላይ እርምጃዎች በመውሰዱ ለውጦች ተገኝተዋል ማለት ነው። የውሃ ሀብት ሊለማ የሚችል መሬትና የሚያለማ የሰው ኃይልን አቀናጅታ የልማት ግስጋሴ ውስጥ የገባችው ኢትዮጵያ ራስን የመቻል የስንዴ ምርት ተአምራዊ ስኬት አስመዝግባለች። የምግብ ሉዓላዊነትን ለማረጋገጥ ግብርናው ዝናብ ጠባቂ ብቻ መሆን የለበትም በሚል ወደ ሰፋፊ የመስኖ ልማት መግባቱም ግብርናውን ወደ አዲስ ምዕራፍ አሸጋግሮታል። እርግጥ ነው የመስኖ ስንዴ ልማት በንቅናቄ ሲካሄድ የአመለካከት ክፍተት፣ የግብዓት እጥረት፣ የውሃ አቅርቦት መጓደልና የአንዳንድ የሚመለከታቸው አካላት ቁርጠኝነት ማነስ ተግዳሮቶችም አጋጥመውታል። ለሀገራዊ አርሶ አደርና ለአጠቃላይ የግብርና ልማት እንቅስቃሴ አሳሳቢ የሆነው ጉዳይ ደግሞ አሁንም ድረስ የአፈር ማዳበሪያ ከውጭ እየተገዛ መግባቱ ነው። የሀገሪቱን የመልማት አቅም በመረዳት ለዘርፉ ትኩረት የሰጠው መንግስትም ለተግዳሮቶቹ ተገቢ የመፍትሄ እርምጃዎችን በማስቀመጥ በልማቱ ውጤት እንዲመዘገብ አድርጓል። ገና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።